ዛሬ እንግዲህ እግዚአብሔር ወደደ መጠን በጣም አጠር ባለ መልኩ የምናየው ከዚህ በፊት ያየነው የኢየሩሳሌም እና የእስራኤላውያንን ትክክለኛ መገኛ የበለጠ የሚያጠናክሩልን የመጽሐፍ ቅዱስ ክፍሎች ይሆናል። በመጨረሻም ጥያቄ የፈጠሩብኝ በመጽሐፍ ቅዱስ የተጠቀሱ በስም ደግሞ አሁን በኤርትራና በትግራይ ካሉ ስፍሮች ጋር በጣም ተቀራራቢ ስለሆኑ ቦታዎችን ያለኝን ጥያቄ ለእናንተ ለወገኖቼ አቀርባለሁ። በዚህም ወደፊት እየተራረምን አባቶቻችንን እየጠየቅን እውነቱን ለመረዳት እንሞክራለን ማለት ነው። የመጀመሪያ ርዕሳችንን ስናይ በመጽሐፍ ቅዱስ በሕዝብ እስራኤልና በቅዱሳን አቦ ነቢያት በተደጋጋሚ የሚነሱ እግዚአብሔርን ማመስገኝ የነበሩ የተለያዩ አይነት ነዋያ ቅድሳት አሉ። እነዚህ ነዋያ ቅድሳት በአሁኑ እስራኤል አብዛኞቹ ለመኖራቸው በቂ የሆነ ማስረጃ የለም። ወደ ኢትዮጵያ ሰሜናዊ ክፍልና ወደ ኤርትራ ስንመጣ ግን የእግዚአብሔር የክብሩ መገለጫ ከሆነው ጽላት ጀምረን መንበር፣ ጽና ከበሮ፣ ጽናጽል፣ በገና፣ መሰንቆ፣ እምቢልታ የመሳሰሉ ንዋያተ ቅድሳትን ብናይ ከነ ሚስጥራዊ ትርጉማቸው በመጽሐፍ ቅዱስ ከተገለጸው ይዘታቸው ጋር በቤተ ክርስቲያናችን እስካሁን ድረስ በአገልግሎት ላይ ሲውሉ እናያለን። ለምሳሌ በገናን ብናይ ለመጀመሪያ ጊዜ በመጽሐፍ ቅዱስ የተጠቀሰው በኦሪት ዘፍጥረት ምዕራፍ አራት ከቁጥር 21 ላይ ሲሆን ዮባል የሚባል የላሜህ ልጅ በገና መሰንቆ ለሚይዙ አስተማሪ አባት እንደሆነ ይነግረናል። እናም በመጽሐፍ ቅዱስ ከዚህ ዘመን ጀምሮ ይህ መገልገያ መሳሪያ ይታወቃል ማለት ነው። ለዚህም በኦሪት ዘፍጥረት ምዕራፍ 31 ከቁጥር 7፣ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 10 ከቁጥር 5 ላይ እንዲሁም በሌሎችም በነገስት ቀዳማዊ፣ በዜና መዋዕል፣ በመጽሐፈ ሂኖክ፣ በመጽሐፈ ነህምያ፣ በመጽሐፈ ዕዝራ፣ በመጽሐፈ ውዲት በመሳሰሉ ተጠቅሷል። ይህ በገና የበለጠ የታወቀው ግን በቅዱስ ዳዊት ነው። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ከቁጥር 23 ላይ እንዲህ ይለናል፣ እንዲህም ሆነ ያ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር፣ ሳኦልንም ደስ ያሰኘው ያሳርፎም ነበር፣ ክፉ መንፈስም ከእርሱ ይርቅ ነበር ይለናል። እናም ቅዱስ ዳዊት እንዲህ እያደረገ እግዚአብሔርን ያመሰግንበት፣ እርኩስ መንፈስንም ደግሞ ያርቅበት ነበረ። ስለዚህ ንዋየ ቅዱስ ይዘት ሲናገር ደግሞ መዝሙር 91 ላይ እንዲህ ይለናል፣ አስር አውታር ባለው በገና ከምስጋና ጋር በመሰንቆ ይለናል። በመዝሙር 143 ላይ ደግሞ አቤቱ በአዲስ ምስጋና መሰግንሃለሁ አስር አውታር ባለው በገናም እዘምረልሃለሁ በማለት ዳዊት የእርሱ በገና አስር አውታር ያለው እንደሆነ ይነግረናል። ይህ ባለ አስር አውታር በገና ደግሞ የሚገኘው በአሁኗ እስራኤል ሳይሆን በጥንቷም በአሁኗም ኢትዮጵያና ኤርትራ ብቻ ነው። ምክንያቱም በቀደሙ ክፍላት እንዳየነው ዳዊት የነገሰባት ሕዝበ እስራኤል የኖሩባት የትክክለኛው የቅድስት ሀገር ኢየሩሳሌም መገኛ ኢትዮጵያና ኤርትራ ስለሆኑ ነው። ሌላው ከዚህ ክፍል ጋር የያዥላችሁ ማነሳላችሁ በቀደመው ክፍል በመዝሙር 136 ላይ ያነሳ ነው ሐሳብ አለ። ሕዝበ እስራኤሎች በባቢሎናውያን ምርኮ በተወሰዱ ጊዜ ትርጓሜ ቢኖረውም መሰንቋችንን ሰቀልን ያሉት ኩያ ወይም አህያ በሚባል ዛፍ ላይ ነው። ይህም በኢትዮጵያ ሰሜናዊ ክፍልና በኤርትራ የሚገኝ ዛፍ ዝርያ ሲሆን በተለይ ጥንት በብዛት የሚገኝባት የነበረች በስሙም ኩሃ ተብላ የምትጠራ በትግራይ የምትገኝ ከተማ አለች። ይህም አንድ ተጨማሪ ማስረጃ ነው። ወደ ተነሳነበት ሀሳብ ስንመጣ ደግሞ ካለን ጊዜ አንጻር አጠር ለማድረግ ያክል ይህ በመጽሐፍ ቅዱስ በተለይ በቤተ መንግሥትና በቤተ መቅደስ ይዘወተር የነበረ ባለ አሥር አውታር በገና በተመሳሳይ በኢትዮጵያ እስከ ቅርብ ጊዜ የነገሱ ነገስታት መኳንንት ጭምር ለአገልግሎት ይውል ነበር። ለምሳሌ አጼ ዮሐንስ፣ አጼ ቴዎድሮስ፣ አጼ ሚኒክ፣ ራስ አሊ ከንግስቶችም ደግሞ ስናይ እቴጌ ምንትዋብ፣ እቴጌ ጣይቱ ሌሎችም ብዙ ነገስታትና መኳንንት ይህን ጥንታዊ ነዋያ ቅዱስ ለአገልግሎት ይጠቀሙበት ነበር። ይህም አንዱ ምስክር ነው። ሌሎችንም ንዋየ ቅድሳት ብንመለከት በመጽሐፍ ቅዱስ በኦሪት ዘፍጥረት፣ በመጽሐፈ ሳሙኤል ቀዳማዊ፣ በመጽሐፈ ነገስት ቀዳማዊ፣ በመጽሐፈ ዜና መዋዕል ቀዳማዊ፣ በመጽሐፈ ዜና መዋዕል ካልዕ፣ በመጽሐፈ ሄኖክ፣ በመጽሐፈ ዕዝራ ካልዕ፣ በመጽሐፈ ይሁዲት፣ በመጽሐፈ መቃብያ ቀዳማዊ፣ በመጽሐፈ መቃብያ ካልዕ፣ በመዝሙረ ዳዊት፣ በመጽሐፈ ሲራክ፣ በትንቢተ ኢሳይያስ፣ በትንቢተ ሕዝቅኤል እንዲሁም በዮሐንስ ራእይ የተጠቀሱ እንደ መሰንቆ፣ እንቢልታ፣ ጸናጽል፣ ከበሮ ከፍ ስንልም ደግሞ የእግዚአብሔር የክብሩ መገለጫ የነበረ ታቦት አሁንም ጥንትም የሚገኙት በኢትዮጵያና በኤርትራ በሚገኙ የተዋህዶ ቤተክርስቲያን ብቻ ነው። ይህም አንዱ ምስክር ነው። ለጊዜው ስማቸውን ጠርተን አለፍን እንጂ እያንዳንዱ ንዋያ ቅዱስ ሰፊ የሆነ የራሱ ትርጉምና ማብራሪያ አላቸው። ሌላው ሁለተኛ ወደ ሆነውና የእናንተ የወገኖችን ተሳትፎ ወደሚፈልገው ጥያቄዎቼ ስገባ ካስታወሳችሁ በቀደሙ ክፍላት ላይ በንጽጽር አንስቻችሁ የነበሩ በመጽሐፍ ቅዱስ ካሉ ስፍሮች ጋር የስም ተቀራርቦች ያላቸው ቦታዎች አሉ። ለምሳሌ ጽዮን ጋብር የሚለውና ዳህላ ካቢር የሚለውን አንስችላችሁ ነበረ። በተመሳሳይ ዛሬ ደግሞ ማነሳላችሁ በስም ተመሳስሎች ያሉ በኢትዮጵያና በኤርትራ የሚገኙ ስፍሮች አሉ። ለመረጃው ቅርብ የሆናችሁ ሰዎች ስለ እነዚህ ቦታዎች ግልጽ የሆነ መረጃ እንድትሰጡንና እንድታስተምሩን እንፈልጋለሁ። ጥያቄዎቹም እኚህ ናቸው። አስመራ ስንል ሰመሪያ የሚል የመጽሐፍ ቅዱስ ክፍል አለ። ምጽጳ ስንል ምጽዋ፣ እንዲሁም ጌራ፣ ናዝሬት፣ ኩሃ፣ ሲና እየተባሉ የሚጠሩ የተለያዩ በኢትዮጵያና በኤርትራ የሚገኙ ስፍሮች አሉ። ስለ እነዚህ ስፍሮችም ስለ ሌሎቹም ታሪኮችም እንማማርበት ዘንድ ወደ አንድም እውነት እንመጣበት ዘንድ ያላችሁን እንድታካፍሉን በተለይ በእነዚህ ስፍራዎች ላይ አሁን እየታሰቡ ያሉ ጦርነቶችና አላስፈላጊ ነገሮች ስላሉ ከእነዚህ ነገሮች ራሳችን እንታደግ ዘንድ ሐሳባችሁን መረጃችሁን እንድታካፍሉን በሉል እግዚአብሔር ስም ጠይቃለሁ። የዛሬ መማማራችንን ጠቢቡ ሰለሞን በመጽሐፈ ምሳሌ ምዕራፍ አንድ ከቁጥር ሰባት ላይ የተናገረውን ኃይለ ቃል በመጥቀስ እንጨርሳለን። ቃሉም እንዲህ ይላል የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይለናል። ስባት፣ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዛሬ እንግዲህ በጣም አጠር ያለ ወደፊት ግን ሰፊ ጥናት የሚያስፈልገው ከዚህ በፊት ያነሳናቸውን ርዕሶች የበለጠ የሚያጠናክርልን የመጽሐፍ ቅዱስና የታሪክ ፍንጮችን እይ ታገኝ አንደኛው በማቴዎስ ወንጌል ምዕራፍ 27 ከቁጥር 32 ላይ የተጠቀሰ ክፍል ሲሆን ቃሉም እንዲህ ይላል ሲወጡም ስሞን የተባለ የቀሬናን ሰው አገኙ፣ እርሱንም መስቀሉን ይሸከም ዘንድ አስገደዱት ይለናል። በሉቃስ ወንጌልም ምዕራፍ 23 ከቁጥር 26 ላይ በወሰዱትም ጊዜ ስሞን የተባለ የቀሬናን ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት ይለናል። ከነዚህ የወንጌላት ክፍል ቀሬና ተብላ የተጠቀሰችው የስሞን አገር መገኟ የት ነው ስንል የሐዋርያት ሥራ ምዕራፍ 2 ከቁጥር 10 ላይ እንዲህ ይለናል በፍርግያም በፅንፍልያም በግብጽም በቀሬናም በኩል ባሉት በሊቢያም ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ አይሁድነትም የገባን ሲል የስሙን ሀገር ቀሬና የሊቢያ አውራጃ እንደሆነች ይነግረናል። ይህም በአለቃ ኪዳነ ወልድ ክፍሌ የመዝገበ ቃላት መጽሐፍ ላይ ገጽ 810 ላይ ቀሬና የግብጽ አውራጃ የሊቢያ ቅርብ ሲል ያስቀምጣታል። በታሪክ መዛግብትም ስንሄድ ከ1300 ዓመተ ዓለም ገደማ የአዳም ልጅ ኦሪ ከነበረበት ዘመን አንስቶ እስከ ሶሊማን ታጊ ዘመነ መንግስት ድረስ ማለትም ምድራችን በጥፋቷ እስከ ተደመሰሰችበት 2250 ዓመት ዓለም ገደማ ድረስ ቅራት የሚባሉ በየአውራጃው ህዝቡን ከቀማኛ፣ ነጋዴውን ከሽፍታው የሚጠብቁ ውሻንና ዶሮን ሳይቀር አሰልጥነው ለጥበቃ ይዞ ይሰማሩ የነበሩ ስልጡን ወታደሮች አሉ። ታዲያ እነዚህ ወታደሮች እነ ሆሜር እነ ሄሮዶቶስ ሳይቀር በመጻሕፍቶቻቸው ላይ ጠቅሷቸዋል። ሄሮዶቶስም ቃል በቃል እንዲህ ሲል ይገልጻቸዋል። ቅራት በህዝቡ ተሳትፎ የተመረጡ፣ ወንጀለኛውን ከቀማኛ የሀገር የሆኑ ህዝብ ከመጤው በሚገባ የሚለዩ፣ የቋንቋ መመሳሰልም ሆነ የመልክ አንድ መሆን የማያስታቸው፣ ስለ አንድ ተራ ኢትዮጵያዊ ህይወት ሲሉ ራሳቸውን አሳልፎ የሚሰጡ፣ ትክክለኛ ፍርድ የማያዛነፉ፣ ስለ እውነት ሞትን የሚመርጡና መላው ህዝብም በአድራጎታቸው የሚተማመኑባቸው ነበሩ ሲል ይገልጻቸዋል። ሆሜርም በመጽሐፉ የአሸል እናት ልጇ ወደ ዘመቻ እንደሄድባት ስትመከር፣ ሁሉን የሚያድን ዜውስ በጠባያቸው እንከን ከማይገኝባቸው የህዝብን መብት የሚጠብቁ የቅራት ዘመኞች ወደሚገኙባት ኢትዮጵያ ብዙ አማልክትን በማስከተል ውቅያኖስ ተሻግሮ ሄደዋል ሲል አስቀምጧል። ወደ ፍሬ ሀሳባችን ስንመጣ ይህቺ ቃሬና የምትባለው ሀገር የተመሰረተችው እና ስያሜዋን የሚያገኘችው በሰዓቱ ከሊቢያ፣ ከግብፅ ከተለያዩ ሀገራት የሚያልፉ ነጋዴዎችና ሰዎችን ለመጠበቅ ዳር ድንበር ለማስከበር በቦታ ሰፍረው ከቆረቆራት የኢትዮጵያ ቅራስ ሰራዊት አማካኝነት ነው። ሌላው የቅዱስ ማርቆስ ታሪክ ላይም ስንመጣ የቤተሰቦቹ ሀገር ቀሬና እንደሆነና አባቱም አርስጦቡለስ፣ እናቱ ማርያም ባፍሊያ ወደ ትውልድ ሀገራቸው ኢየሩሳሌም መጥተው ቤት ሰርተው እንደኖሩ ማርቆስም በዚያ እንዳደገ ይነገራል። ጌታችንም ለሐዋርያት የመጀመሪያውን የአዲስ ኪዳን የሚስጥረ ቁርባንን ስርዓት ያሳያቸውና ያቆረባቸው በማርቆስ እናት ቤት በላይኛው የፎቅ ክፍል ነበር። በባለ ሀምሳም መንፈስ ቅዱስ ለሐዋርያት የወረደላቸው በዚሁ በማርቆስ እናት በማርያም ባፍሊያ ቤት ውስጥ ተሰብስበው እየጸለዩ በነበረበት ወቅት ነው። ለዛም ነው ቅዱስ ማርቆስ ኢትዮጵያዊ ነው የሚባለው። ምክንያቱም የቅዱስ ማርቆስ ቤተሰብ ሁሉ ቀደም ሲል እንዳየነው ቅራት በሚባሉ የኢትዮጵያ ሰራዊት ከሰፈሩበት ከመሰረቷትና ከኖሩበት ከተማና ማህበረሰብ የተገኙ ስለሆነ ነው። ታዲያ ይህ እውነት በቅዱስ ማርቆስ ብቻ የሚቆም አደለም። በርናባስ ለቅዱስ ማርቆስ አጎቱ ነው። የቅዱስ ጴጥሮስ ባለቤት ለማርቆስ አክስቱ ነች። ወደ ኋላ መለስ ብለንም አበው ቅዱሳንን ነቢያትን ሐዋርያትን ጻድቃን ሰማዕታትንም ብናይ ተመሳሳይ የሆኑ ነገሮችን እናገኛለን። ሌላው ብታውቁትም ለማስታወስ ያክል የቁልቢው ቅዱስ ገብርኤል ታቦት የተቀረጸው በቅዱስ ማርቆስ እንደሆነ ይነገራል። ታቦት ደግሞ እንደምታውቁት በኢትዮጵያና በኤርትራ ብቻ በሚገኙ የተዋህዶ አቤተክርስቲያናት የሚገኝ ነው። አያ ቅዱስ ነው። እናም ለዛም ነው ወገኖቼ ከሌሎቹ ሀገራት በተለየ የኢትዮጵያና የኤርትራ ተዋሕዶ አብያተ ክርስቲያናት ላይ ጌታችን በቅዱስ ማርቆስ እናት በማርያም ባፍሊያ ቤት ለሐዋርያት የገለጠላቸውን ያስተላለፈላቸውን የአዲስ ኪዳን ስርዓት የሆነውን ሚስጥረ ቁርባን አሁንም በየአብያተ ክርስቲያናቶች ውስጥ ሲፈጸም የምናየው ለዚህም ዋና ምክንያቱ እንደ ማርቆስ ሁሉ ሐዋርያት የተወለዱባት ያደጉባት የተማሩባት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን የሰበሰበባትና የወንጌል አርበኞችን ለዓለም ያሰማራባት ብዙ ሚስጥራት የተፈጸመባት የኢትዮጵያ ሰራዊት ለመሰረቷት ስምዖን ለመጣባት የቅዱስ ማርቆስ ቤተሰቦች ለኖሩባት ቀሬና በዘመኑ አዋሳኝ ሀገር የነበሩት የትክክለኛው ኢየሩሳሌም መገኛ የሆኑት ኢትዮጵያና የኢትዮጵያ አካል የሆነችው የአሁኗ ኤርትራ ስለሆኑ ነው። በነገራችን ላይ ኤርትራ የሚለው ስም ከ1890ዎቹ በፊት አይታወቅም። ጣሊያኖች ናቸው ኤርትራ ብለው ስም የሰጧት። ከዛ በፊት ባህረ ነጋሽ ነበር የምትባለው። እናም ወገኖቼ እስከ ዛሬ እየቀረቡ ያሉት የመጽሐፍ ቅዱስና የታሪክ እውነታዎች በከንቱ እንድንመጻደቅ ሳይሆን በሀያላኑ የሚስጥር ማህበራት አማካኝነት በትክክለኛው ኢየሩሳሌም መገኛ ቤተ መቅደሳቸውን ለመገንባትና ሀሳዊ መሲን ለማንገስ ነውና እንንቃ። የእነሱ ዓላማ አስፈጻሚ ሆኑ። ውስጠ ሚስጥሩ ላልገባቸው ለገባቸውም የፖለቲካ የሃይማኖት፣ የጎሳ መሪዎች እጃኑ ናቸው። ይህንን እውነት በተቻላችሁ ፍጥነት ወገኖቻችን እንዲገነዘቡ እናድርግ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ስባት ለእግዚአብሔር ወለወላዲቱ ወላሪቱ ድንግል ወለመስቀሉ ክቡር አሜን። ዛሬ እንግዲህ እንደ እግዚአብሔር ፍቃድ ይዤላችሁ የመጠወት መረጃ ከዚህ ቀደም ያነሳናቸውን የኢየሩሳሌምንና የትክክለኞቹን የህዝበ እስራኤልን መገኛ የሚያጠናክርልንን ሀሳብና መረጃ ይሆናል። ይህም መረጃ ጥንት በኦሪት የተጀመረ ህዝበ እስራኤሎች ሲከውኑት የነበረ ስራ ሲሆን ስርዓቱም ህዝበ እስራኤሎች በግብጽ ባርነት ነፃ ያወጡበትን ቀን በማሰብ ፋሲካ የሚያደርጉበት ቀን ነው። በዚህም ሥርዓት የቤቷ አባወራ ማዕዱን ከመመገባቸው በፊት ከደረቅ እንጀራ ቆርሶ ለሁሉም ቤተሰብ ያዳርሳል። ይህም የሆነበት ምክንያት ህዝበ እስራኤል በግብፅ ባርነት በግዞት በነበሩበት ዘመን የተቀበሉትን መከራና ስቃይ ለማዘከር ነው። በአዲስ ኪዳን ደግሞ ፋሲካችን የሆነው ክርስቶስ ስለኛ ሲል መከራን ተቀብሎ ስጋውን ቆርሶ ደሙን አፍስሶ ከባርነት ወደ ነፃነት ከሲኦል ወደ ገነት አሻግሮናል፣ በማለት ይህን በማዘከር ካህናት ካሉ ካህናት፣ ካህናት ከሌሉ ደግሞ በእድሜ ታላቅ በሆኑ ሰዎች እጅ በረከተ አብ ወልድ መንፈስ ቅዱስ እየተባለ ይሰጣል። እኛም ተቀባዮቹ ደግሞ ይህም ጸሐቤ አብ ወልድ መንፈስ ቅዱስ እያልን እንቀበላለን። ታዲያ ይህን ስራ ተማድ ያለ ምክንያት አይደለም። ያነሰባችሁ ይህ ስርዓት ከጥንት ጀምሮ እስካሁን ድረስ በኢትዮጵያና በኤርትራ ባሉ የተዋሃዱ አማኞች ሲተገበር እስካሁን ድረስ እናያለን። እናም ወገኖቼ፣ የትክክለኛዋን የኢየሩሳሌም መገኛ አውቀን የትክክለኞቹንም የህዝብ እስራኤሎችን ታሪክ ተረድተን ኢትዮጵያና ኤርትራን በፖለቲካ ህዝቦቿን ደግሞ በዘርና በሃይማኖት ከፋፍለው እርስ በርስ በማጫረስ በትክክለኛው የኢየሩሳሌም መገኛ በኢትዮጵያና በኤርትራ መሬት ላይ ሶስተኛ ቤተ መቅደሳቸውን በመገንባት ሐሳዊ መሲል ለማምጣት ደፋ ቀና እያሉ ያሉትን የሀያላኑን የጎግና ማጎግ ሴራ ተረርተን ራሳችንን እንዲሁም ህዝባችን እየመጣ ካለው መቅሰፍትና ጥፋት እንታደግ ዘንድ በሉል እግዚአብሔር ስም ጠይቃለው። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለ ድንግል ወለመስቀሉ ክቡር አሜን።